በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በታዕካ ንገሥት በዓታ ለማርያም የመምህራንና ቀሳውስት ማሠልጠኛ መንፈሳዊ ትምህርት ቤት ለኆኅተ ስብከት ደቀ መዛሙርት በየሳምንቱ ረቡዕ ረቡዕ የሚቀርብላችሁ የባሕረ ሐሳብ ትምህርት ነው። እግዚአብሔር አምላካችን ምስጢሩን ገልጦልን እንዲያስተምረን የእርሱ መልካም ፍቃድ ይሁንልን። ዛሬ ሳምንት ስለ ባሕረ ሐሳብ መቅድም፣ እንዲሁም ደግሞ በስነ ፍጥረቱ ውስጥ ከእሁድ እስከ ማክሰኞ ያሉትን አይተናል። ዛሬ እግዚአብሔር በፈቀደል በፈቀደልን መጠን የቀሩትን እንማራለን። እግዚአብሔር አምላካችን ለቅዱስ ዲሜጥሮስ ለቅዱስ ዮሐንስ የገለጠላቸው ለኛም እንዲገልጥልን የእርሱ መልካም ፍቃድንልን። ማክሰኞ ማታ ለረቡዕ አጥቢያ ለያብርሁ ብራናት ውስተ ጠፈረ ሰማይ ብሎ እግዚአብሔር ፀሐይና ጨረቃን ከዋክብትን ፈጠረ። ጨረቃን ስፈጥረው ሰሌዳውን ከውሃና ከነፋስ የወደደውን ያህል ነሥቶ ብራን ስሎበታል። ቅርጹም በሰው አምሳል ነው። በእስራኤል ሰርቀ ጽባ ያስተሪ ወር በአርያ ቢሲ በገጸ ሰማይ እንዳለ ሄኖክ፣ ፀሐይን ሲፈጥረው ሰሌዳውን ከእሳትና ከነፋስ የወደደውን ያህል ነስቶ ብራን ስሎበታል። ቅርጹም እንደ ጨረቃ ነው። ወአምጣኒ ሆሙ ለክሌ ሆሙ ዘውግ እንዳለ ሄኖክ፣ የከዋክብት ሰሌዳቸው መጠን የበዛም ያነሰም እንደሆነ አልተጻፈልንም። በብራን ግን እንዲበላለጡ ኮከብ እምኮከብ ይሄይ እስክብሩ ብሎ ቅዱስ ጳውሎስ ነግሮናል። ከዚህም ወነሳ ብርሃን እምዘዚአሁ ብርሃን መጠነ ሂጠተ ስርናይ ይላል። ያንን ከስምንት መቶ ከፍሎ ለከዋክብት መቶ አምስት ለጨረቃ መቶ ለፀሐይ አምስት መቶ ዘጠና አምስት ይደርሳቸዋል። ይህንንም ከስምንት ዘጠና ስምንት ብከፍሉት ስምንት ዘጠና ስምንት ደርሶ አስራ ስድስት ይተርፋል። ረቡዕ ማታ ለሐሙስ አጥቢያ ለታውጽ ባይር ዘመደ አሳት ወኩሉ ተዋሲያን ዘቦ መንፈሳ ሕይወት ብሎ በልባቸው የሚሳቡትን በእግራቸው የሚሽከረከሩትን በክንፋቸው የሚበሩት በደመ ነፍስ ሕያዋን ሆነው ጸንቶ የሚኖሩት ሦስት ፍጥረታትን ፈጠረ። ከሊም የሚበሉ አሉ፣ የማይበሉ አሉ። ተብላ ዘክሌ ጥረሲሁ ወዘጽፉቅ ሰኮናሁ አላ ብላ ዘንፉቅ ሰኮናሁ እንዳለ ሙሴ በኦሪት ከርከደን፣ ከርከደን የምትባል ወፍ አለች። በዚህን ቀን ተፈጥራለች። ሐተታ ይቺ ወፍ ከወፎች ሁሉ ንጽሕት ማዝማድ አይዋፍ ትባላለች። ስትፀንስም በቀዳሜ ወር በሶስተኛ በሳልሳይ ወይም በሦስተኛ ወር በሳዲሳይ በስድስተኛ ወር ትጸንሳለች። ስትጸንስም እንበለዘር ነው። ለመጽነት ስትፈልግ ወደ ፀሐይ ትወጣለች። ወደ ፀሐይ ከወጣች በኋላ ከፀሐይ ሙቀትን ከውሃ ጠልን ነስታ ትጸንሳለች። ስትጸንስም በቀዳሜ ወር በሳሊሳይ ወር በሳዲሳይ ወር ትጸንሳለች። ይህም ምሳሌ ነው፤ ቀዳማይ ወር ዘመን አበው የዘመነ አበው ምሳሌ፣ ሳሊሳይ ወር የዘመነ ኦሪት ምሳሌ፣ ሳዲሳይ ወር የዘመነ ወንጌል ምሳሌ ነው። እሷም ለመጽነት ስትፈልግ ከባሕር ወጣ፣ ሦስት ማዕረግ ከፍ ብላ በፀሐይ ትመታለች። ገለዋን ስሞቃት ረባ ወርዳ ከጠልቅ ባሕር ትገባለች። ያን ጊዜ ከባሕር ጠልን ከፀሐይ ፀዳልን ነስታ ትወልዳለች። ስትወልድም በግራ ማይፀንና በቀኝ ማይፀን የተለያየ ነገሮችን ትጸንሳለች። መጀመሪያ በግራ ማይፀኗ በመጀመሪያ ሶስት አይዋፋትን ታስገኛለች። ቀጥላ አምስት አይዋፋትን ታስገኛለች። ከዛ ቀጥላ አስራ አምስት አእዋፋትን ታስገኛለች ቀጥላ አርባ ስድስት አእዋፋትን ታስገኛለች ከዛ ቀጥላ ሰባ ሁለት አእዋፋትን ታስገኛለች። እነዚህ አእዋፋትም የተገኙት እስከ አርባ ድረስ በእግራቸው ሲከረከሩ ከኖሩ በኋላ በአርባ ቀናቸው በክንፋቸው እየበረሩ ይሄዳሉ። ዳግመኛም በቀኝ ማይጸኗ አሁን ግራና ቀኝ ተብሎ ይከፈላል ብያቸዋለሁ። በቀኝ ማይጸኗ ነው በመጀመሪያ 12 እንቆችን ታስገኛለች። ቀጥሎ 35 እንቆችን ታስገኛለች። ቀጥሎ 72 እንቆችን ታስገኛለች። በመጨረሻ ላይ ክቡር እንቁን ትወልዳለች። ይህንንም እንቁ አሳ ተቀብሎ ይውጣል። የዚህ እንቁ ብርሃኑ የአሳውን ገላንና የባሕሩን ጥልቅ ሰንጥቆ ወጥቶ ከባህር ዳርቻ ላሉት ሰዎች ይታያቸዋል። ከዛ በኋላ ጠቢባን ብራን የማይከለክል ውሃ የማያስገባ ልብስ ተጎናጽፈው ገብቶ አሳውም በቀስት ነድፈው ገለው ዕንቁን ያወጡታል። አውጥተውም ለነጋዴ ይሸጡታል። አንድም አሳ ምግቡን ለመፈለግ ወደ ባህር ዳርቻ ሲወጣ ሰዎቹ በቀኝ በግራ ጎጆ ሰርቶ ይጠብቁታል። ምግቡን ሲፈልግ ዓሣውን በቀስት ነድፈው ገድለው ዕንቁን አውጥተው ለነጋዴ ይሸጡታል። ይሁም ዕንቁ ከነጋዴ ከነጋዴ ወደ ነጋዴ ሲዘዋወር ከቤተ መንግስት ይደርሳል። ይሁም ምሳሌ ነው። ቀዳማይ ወር የዘመነ አበው፣ ሳልሳይ ወር የዘመነ ኦሪት፣ ሳዲሳይ ወር የዘመነ ወንጌል ነው። መጀመሪያ ግራ ማኅፀን የዘመነ ኦሪት ምሳሌ ነው። ግራ ደካማ ነው። እነዚህም ሁሉ በኦሪት ድካመ ነፍስ እንጂ ኃይለ ነፍስ አልነበረምና ከግራ ማኅፀኗ ሦስት አዕዋፋትን የመጀመሪያ ማስገኘቷ የአብርሃም፣ የይስሐቅ፣ የያዕቆብ ምሳሌ ነው። ቀጥላ አምስት አዕዋፋትን ማስገኘቷ የአምስቱ መጻሕፍተ ሙሴ ምሳሌ ነው። ቀጥላ አስራ አምስት አዕዋፋት ማስገኘቷ የአስራ አምስቱ ነቢያት አምሳል ናቸው። አስራ አምስቱ ነቢያት ስንል ከሙሴ ጀምሮ ነቢያት ተብለው ያልተጠሩት እነ ሙሴ እነ ኤልያስ እነ ኤልሳ እነዚህን የመሰለን ማለት ነው። መጻፈ ድጓ ላይ የምናገኘው ቀጥላ አርባስድስት አዕዋፋትን ማስገኘቷ የአርባስድስቱ 46 የብሉዋት መጻሕፍት ምሳሌ ነው። ቀጥላ ሁለት አይዋፋትን ማስገኘተው የሰባ ሁለቱ ሊቃውንት ሰባ ልቃናት የምንላቸው ሁለቱ በመንገድ ላይ የሞቱ ሰባው ደግሞ የተረጉሙት ማን ምሳሌ ነው። የነዚህም እስከ አርባ ቀን ድረስ በእግራቸው ሲሽከረከሩ ኖሮ ከቀን በኋላ በክንፋቸው እየበረሩ ይሄዳሉ ማለቱም መጽሐፍት ብልዋት በዘመን ኦሪት ሆኖ ሲነገር ኖሮ በዘመነ ወንጌል ግን መንፈሳዊ ሆነው ሲነገሩ ሲተረጎሙ የመኖራቸው አምሳል ነው። በብሉይ ኪዳን እንግዳው ጥቅማቸው ምንድን ነው? ለሥጋ ብቻ ነው፣ ድነት የሚያስገኙትም ረድኤት የሚያስገኙትም። ከዛ በኋላ ግን ምንድን ነው? በእግዚአብሔር ቸርነት በእግዚአብሔር መሐሪነት ደግሞ ለመገኘቱ ምሳሌ ነው ማለት ነው። ዳግመኛም ቀኝ ማይጾ ነው የዘመነ ወንጌል ምሳሌ ነው። ቀኝ ኃይለኛ ነው፣ ብመታ ያደቃል፣ ብወረውር ያርቃል ቢዝ ያጠብቃል እነዚህም ሁሉ በዘመነ ወንጌል ኃይለ ነፍስ እንጂ ድካመ ነፍስ የለም። ዳግመኛም ከቀኝ ማይጸናው በመጀመሪያ አስራ ሁለት ዕንቆዎች ማስገኘቷ የአስራ ሁለቱ ሐዋርያት ምሳሌ ነው። ቀጥላ ሰላሳ አምስት ዕንቆዎቹን ማስገኘቷ የሰላሳ አምስቱ መጻሕፍተ አዲሳት ምሳሌ ነው። ቀጥላ ሰባ ሁለት ዕንቆዎች ማስገኘቷ የሰባ ሁለቱ አርዲት ምሳሌ ነው። በመጨረሻ ላይ ክቡር እንቁን ማስገኘቷ የጌታችን የመድኃኒታችን ኢየሱስ ክርስቶስ አምሳል ወይም ምሳሌ ነው። ያንን ክቡር እንቁ የዋጠው አሳ የስምንቱ ሺ የማኅበረ እስጢፋኖስ አምሳል ነው ማለት የመጀመሪያ ያመኑት ማለት ነው። በአንድ ቀን ስብከት ሦስት ሺህ በሁለተኛው ስብከት አምስት ሺህ በሁለት ቀን ስብከት ስምንት ሺህ አምነው ማህበረኅበረ እስጢፋኖስ ተብሎ የተመሰየሙ የነዛ ምሳሌ ነው። ይህም ዓሣ ነድፈው የገደሉት ጠቢባን የደቀ መዛሙርቶቻቸው አምሳል ናቸው። ብልህዎች ደቀ መዛሙርት የመምህራቸውን ልቡና በፍቅር በትሕትና እየነደፉ ሲማሩ ሲያስተምሩ ይኖራሉና ይህንንም እንቁ ከጠቢባን የገዙት ከሐዋርያት የተማሩት ትምህርታቸውን መምህራን እያበዙ እያበዙ ሲያስተምሩ የመኖራቸው አምሳል ነው። ይህም እንቁ ከነጋዴ ወደ ነጋዴ ሲዘዋወር ከቤተ መንግስት መድረሱ መምህራን ሲያስተምሩ፣ ደቀ መዛሙርት ሲማሩ እስከ ዕለተ ምጻት የመድረሱ አምሳል ነው። ከርከ ዳይን የእግዚትነ ማርያም ምሳሌ ነው። ከርከ ደይን ጽንሄት እማይ ዋፍ እንደሆነች እግዚትነ ማርያምም ጽንሄት እም ልማደ አንስት ትባላለችና ከርከደይ ያለ ዘር እንደጸነሰች እግዚእትነ ማርያምም ያለ ዘር አምላክን ጸንሳለችና ከርከደን ከርከደን ከፍ ብላ ሶስት ማዕረግ ለፀሐይ እንደተመታች እግዚእትነ ማርያምም ሶስት ማዕረግ ትውልድን አልፋ በአራተኛ ማዕረገ ትውልድ አምላክን አስገኝታለችና እንቁ የመለኮት አምሳል ነው። አሳው የትስብእት ወይም ሰው የመሆኑ ምሳሌ ነው። አሳውን በቀስት የነደፉት የገደሉት፣ ጠቢባን የአይሁድ አምሳል ነው። እነዚህም ሁሉ አይሁድ ከሥጋ ጋር የተዋሕደውን መለኮት ሰቅለው ወግተው ገድለውታልና፣ ይህም እንቁ ከነጋዴ ወደ ነጋዴ ሲዘዋወር ከቤተ መንግሥት መድረሱ መለኮት የተዋሕደውን ነፍስ የተለየውን የጌታችን የኢየሱስ ክርስቶስ ሥጋው ደሙን እየተቀበሉ እየጠጡ የሚኖሩ የሚመናን አምሳል ነው። እቺ ብዙ አምሳልና ብዙ ታሪክ ያላት ወፍ የተፈጠረችው ከርከደን ወይም ከርከ ደይን ይላታል። የተፈጠረችው በዕለተ ሐሙስ ነው። እንዲሁም ግሩማን አራዊት የሚባሉት አለማትን ይዞ የሚኖሩት ውስጥ አንዱ የሆነው የለዋታን ተፈጥሮም በዚህ ቀን ነው ሐሙስ ማታ ለረቡዕ አጥቢያ ለታውጽ የብስ ዘመደ እንስሳት ወኩሉ ታዋሲያን ዘቦ መንፈሰ ሕይወት ብሎ በልባቸው የሚሳቡት በእግራቸው የሚሽከረከሩት በክንፋቸው የሚበሩት በደመ ነፍስ ጸንተ ሔዋን ሆነው የሚኖሩት ሦስት ፍጥረታትን ፈጠረ። ከሊም የሚበሉ የማይበሉ አሉ። እትብላ ዘክሌ ጥረሲሁ ወዘጽፉክ ሰኮናሁ አላህ ብላ ዘንፉክ ሰኮናሁ እንዳለ ሙሴ በኦሪት። የብሄሞትም ተፈጥሮ በዚህን ቀን ነው። እነዚህ ብሄሞትና ሌዋታን የሚባሉ ግሩማን አራዊት ይህንን ዓለም ጥርሳቸውና ጥርሳቸው እንዲሁም ደግሞ ጅራታቸውንና ጅራታቸው ተያይዞ ዓለምን ተሸክሞ የሚኖሩት ናቸው። ቅዱስ አባታችን ዘራብሩክ የነዚህን ሆዳቸው ውስጥ ገብቶ ጥርሳቸውን ቆጥሮ የወጣ ደግ አባት ይሄ ነው ማለት ነው። ስለዚህ ሌዋታን ሐሙስ በሞት ደሞ አርብ ተፈጠሩ። እነዚህ ዓለምን ተሸክመው የሚኖሩት መሆኑን እንድትረዱ እንድታውቁ እናሳስባለን። እስከዚህ ድረስ የተፈጠረው ፍጥረታት የተፈጠሩ ፍጥረታት ሀያ አንድ ፍጥረት ናቸው። እነዚህን እሳ ለምን ፈጠራቸው ብሉ ለሰው መማሪያ፣ መመራመሪያ ማወቃ ሊሆኑ

ጳውሎስ በግብረ ሐዋርያትም ወኢ ያደጎ ርእሶ ዘእንበለ ሰማይ ብሏል። በዕለተ ዓርብ ከማይከለ ምድር አፈርን ነስቶ አዳምን በነግ ፈጠረው፣ ሔዋንን በሳምንቱ በሳልስት ፈጠረ። ማለት አዳም የተፈጠረው በአሥራ ሁለት ሰዓት ነው። ሔዋን የተፈጠረችው በሳምንቱ በሁለተኛ ሱባኤ በሦስት ሰዓት ተፈጠረች ማለት ነው። ከእሑድ እስከ ዓርብ የተፈጠሩት ፍጥረታት እያንዳንዱ ቢቆጠሩ በፍጥሩ ቃል ተነግሮ ባልተፈጸመ ነበር። ነገር ግን ብዙውን አንድ ብዙውን አንድ እየወገኑ እየወገኑ ቢቆጥሩት ከእሑድ እስከ ዓርብ የተፈጠሩት ፍጥረታት ሀያ ሁለት ነው። ወኮነ ሁሉ እስራ ወክሌት ዘመደ እንዳለ በኩፋሌ በእለተ ቀዳሚት ግን አልፈጠረም አርፏል። ወአመ ሳብዕት ዕለት አይረፈ እግዚእነ እምኩሉ ግብሩ ዘአዘዘ ይግበር እንዲል አዳምን በአርባ ቀን ሔዋንን በሰማና ቀን በመንፈስ ቅዱስ አክብሮ ልጅነትን ሰጥቶ ሰባቱን አፍታትን አሳድሮ በነፍስ ሔዋን አድርጎ በገነት አኖራቸው። አዳም ሰባት ዓመት ሲሆነው ምክረ ምክረ ከይስን ሰምቶ አምላክነትን ሽተው እጸበለስም በልቶ ከገነት ወጣ። በፈታይነቱ አንጻር መሐሪነቱ እንዳለ ተመራምሮ ንስሐ ገባ። ጌታም በሐሙስ ዕለት ወመንፈቃ ለዕለት እትወለድ ምን ወለተ ተወለደ ከ ወይዲክ ውስተ መረብ እከ በከ ወይትቤዘ ወከ በመስቀልየ ወሞትየ ብሎ ተስፋውን ነገረው። በዚህን ጊዜ ቁጥር ተጀምሯል። ልጆቹ ነቢያት ይህንን ይዘው እኩሌቶቹ በፀሐይ፣ እኩሌቶቹ በጨረቃ፣ እኩሌቶቹ በከዋክብት ሲቆጥሩ ኖረዋል። ከዚህ በኋላ ትንቢት ሲነገር ሱባይስ ሲቆጠር ኖሯል። ቀን ብደርስ አምባ ይፈርስ እንዲሉ 5500 ዘመን ሲፈጸም በዘመነ ዮሐንስ በወርሃ መጋቢት መጋቢት 29 እሁድ ቀን ተጸነሰ። በዘመነ ማቴዎስ በወርሃ ታኅሣሥ ማክሰኞ 29 ቀን ተወለደ። ተወልዶም ሕግ ጠባያዊ ሕግ መንፈሳዊ ሲፈጽም አደገ። ሕግ ጠባያዊ መፈጸም ቅሉ እንደምን ነው ብሉ አምላክ ነኝና እለቱን ሊደግ ሳይል በየጥቂቱ ማደግ ነው። ለይቀ በበህክ እንዘይት እዘል ላዝማዲው እንተይ እቲ እሙ እንዴል ወለይ እቲ እሙም ይላል። ሕግ መጻፋዊ ሕገ ኦሪት መፈጸም ነው። እግዚአ ለኦሪት ገብረ በህገ ኦሪት ወነበረ በህገ ኦሪት እንዴል ሕገ ኦሪትን መፈጸም ቅሉ እንደምን ነው ብሉ በስምንት ቀን ቤተ ገዝረት በአርባ ቀን እግለ ርግብን ዘውገማይነቅን ይዞ ቤተ እግዚአብሔር መግባት በአመት ሦስት ጊዜ ለገቢረ በዓል ኢየሩሳሌም መውጣት ነው። ሰለስተ ጊዜ ያተ ለለ አመት ለያስተሪ ተባይተከ ለበዓል እንድትል ኦሪት ዘሰ ይአርገ ለበዓል ርጉም ውእቱ ርጉም ውእቱም እንድትል በሌሎቹ ሌዋውያን ከሀያ አመት በፊት ለበዓል እንዳይወጡ ስራት ተሰርቶባቸዋል። ጌታ ግን በአስራ ሁለት ዓመቱ ወጥቷል። መውጣቱም ለማስተማር ነው እንጂ ለሌላ አይደለም። እንዲህም አድርጎ ሰላሳ ዘመን ሲሞላው በኢደ ዮሐንስ በማየ ዮርዳኖስ ተጠምቆ የባሕርይ ልጅነቱን ከአብ ከመንፈስ ቅዱስ አስመስክሮ ገዳም ሄደ። ገዳመ ቆሮንቶስ ገብቶ አርባ ቀን አርባ ሌሊት ጾመ። መዋዕለ ጾሙ ሲፈጸም ሰይጣን በሦስት ነገር ተፈታተነው፣ በስስት በትዕቢት በፍቅረ ነዋይ በስስት ቢመጣበት በትዕግሥት በትዕቢት ቢመጣበት በቲትና በፍቅረ ነዋይ ቢመጣበት በጸለያ ነዋይ ድል ነስቶታል። የዳብሎ ሶስት አበይት ጦሮች እሊህ ናቸው። ሰው እሊህን ድል ከነሳ የቀሩት ኀጣዊ አይቆሙለትም። ከዚህ በኋላ ምድረ እስራኤል ገብቶ ትምህርት ተአምራት ጀመረ። የቃሉን ትምህርት ሰምቶ የእጁን ተአምራት አይተው ከብዙ መንደር ከዐሥር አህጉር ተወጣተው የአምስት ገባ ያህል ሰዎች ተከተሉት። ከነዚህም መቶ ሃያ ቤተሰቦችን ይመርጣል። አስቀድሞ ወነሳ እምሰባዚአሁ ሐዋርያተ ይላል። አሥራ ሁለቱ ሐዋርያትን ቀጥለው ወሐረየ ካለ አነ ሰባ ሰባም ይላል። በአዙ ሰባ ሁለቱ አርዲትን ቀጥሎ ሰላሳ ስድስቱ ቅዱሳት አንስትን ይመርጣል። በእነዚህ ትምህርት ተአምራት አይከፈልባቸውም። ከዋለበት ይውላሉ ከዋለበት ይውላሉ ካደረበት ያድራሉ፣ ሚሴት አይከለክላቸውም። በቀሩት ግን ሚሴት ይከለክላቸዋል። እንዲህም አድርጎ ለአስራ ሁለቱ ነገደ እስራኤል በየእጻቸው ገብቶ ወር ወር ይሰብክላቸዋል ሶስት ዓመት ከሶስት ወር አስተምሮ ትምህርቱ በምር ስረዳለት አይቶ ለመድኒተ ዓለም በቀራኔዎ ገብቶ ተሰቀለ። ወገብረ መድኒተ በማይከለ ምድር ወኢይደልዎ ለነቢይ መዊት በአፋ ዘንበለ በኢየሩሳሌም እንድል ተሰቅሎም በሞቱ አለምን አድኖ ሶስት መዓል ሶስት ሌሊት በከርሰ መቃብል አድሮ ተነሳ በሰኑይ ዕለት ይቀስፈን ወበሰሉስ ዕለት ይሰርየን ወያህየወን በሳልስት ዕለት ይትነሳ ወአመሳልስት ዕለት ጾጣ ለነፍሱ ውስተ ሥጋው እንድል ተነስቶም ለሐዋርያት አርባውን ቀን መጻፈ ክዳንን አስተምሯቸዋል። ሦስት ቀን ጉባኤ ሠርቶ አስተምሯቸዋል። የትንሣኤ የአግቦተ ግብር የጥብሪያዶስ ወዝንቱ ሰሉሱ ሰልሱ እንዘ ያስተርኢ ሎሙ እግዚእ ኢየሱስ ለአርዳኢሁ ተንስኦ ምንሙታን እንዲል በቀረው ለሁለቱም ለሶስቱም ሳይገልጽላቸው ውሎ አድረው አያውቅም። ጉባኤ በበዛበት መናገር ነው እንጂ ከዚያ በኋላ አንትሙሰ ንበሩ ኢየሩሳሌም እስከ ትለብሱ ኃይለ እምአርያም ብሎ ትእዛዙን አዟቸው ተስፋውን ነግሯቸው አረገ። ባረገ ባስረኛው በተነሳ በአምሳኛው ቀን ለሐዋርያት መንፈስ ቅዱስን ላከላቸው። ከዛ ወዴት ኑሯል ብሉ በአስረኛው ማዕረግ የገባን እኛንንና ከጥንተ ቦታችን እንደመለሰን ለማጠየቅ፣ አንድም በዘጠኙ ከተማ የስጋዌውን በዘጠኙ ከተማ ያሉት መላእክት ስጋዌውን ያላወቁት መላእክት ነበሩና፣ እነዚያን ሳስተምር ምን ነው ፈጣሪ ፍጡር ይመስል አንዱን ስራ ሲሰራ አንዱ ስራ ይወሰንበታል ይከለከለበታል ብሉ ሐተታ ከቀድሞ ይገባል። አንድም እኔ አስሩን ቃላትን አስሩ ሕዋሳትን ጠብቄ መንፈስ ቅዱስን ሰጠዋችሁ እናንተም አስሩን ቃላትን አስሩን ሕዋሳትን ብጠብቁ መንፈስ ቅዱስ ሰጣላችኋል ታሰጣላችሁ ለማለት ሐዋርያትን መንፈስ ቅዱስን ተቀብለው ፍርዋን የነበሩት ጥቡአን ሆኑ፣ በአእምሮ ጎለመሱ፣ ከብሌት ታደሱ፣ ምስጢር ተረጎሙ፣ አንድ ቋንቋ ይናገሩ የነበረ ሰባ አንድ ቋንቋ ተጨምሮላቸው መዲናቸው ኢየሩሳሌምን አንድ ዓመት በህብረት አስተምረው ከዛ በኋላ በኢየሩሳሌም ካሉ ምእመናን ጋራ ጾም መጾም በዓል ማክበር ጀመሩ። ሐዋርያት ለስብከተ ወንጌል ይፋጠኑ ነበርና ሥርዓቱን አልወሰኑትም። ከሐዋርያት በኋላ የተነሱት ሊቃውንት ሥርዓተ ጾም ቢፋለስባቸው አብይ ጾምን በጥር በ11 እየጀመሩ በየካቲት በ21 እየፈጸሙ ባልሳኤሉ ያርፉ ነበር ሰሙነ ሕማማትንም በመጋቢት በ22 እየጀመሩ በ28 እየጨረሱ ትንሣኤ በ29 ያከብሩ ነበር ይህ ሥርዓት ሲያያዝ ከድሜጥሮስ ደረሰ ይህ ጉባኤ ነው ይቆያል